የተማማችነት መንፈስ የሚታደስበት ለዘላቂ ሰላም እና ዲሞክራሲ ለፈጣን ልማት ግንባታና በጋራ ለመትጋት ቃላችንን የምናድስበት እንዲሆን እመኛለሁ። ሀገራችን ኢትዮጵያ በልዩ ልዩ ማንነቶች አጌጠች ዘርፈ ብዙ ብዝሃነት የአስተዋባት ሀገር ናት። ከብሔር፣ ከሃይማኖት ከፖለቲካ አመለካከት ልዩነት፣ ከባህልና ከቋንቋ፣ ከመሳሰሉት ብዝሃነቶች አንስቶ በዓመት ውስጥ እስከሚፈራረቁ የበጋ፣ የበልግ፣ የክረምት፣ የምህር ወዘተ ወቅቶች ዝንቅ ተፈጥሮ ድረስ ልዩ ልዩ ብዝሃነትን ገጾች የሚገኙባት ሀገር ናት። እነዚህንና መሰል ብዝሃነት እውነታዎችን የማክበርና የማስተናገድ ሚዛናዊነት እሳቤን ማጠናከር ህብረ ብሔራዊ እህትና ወንድማማችነትን መሰረት ያደረገ የሀገራዊ አንድነት እንዲጠናከር ያግዛል። በጋራ እሴቶች ላይ የተመሰረተ የአስተሳሳሪ ሀገራዊ ገዥ ትርክት እንዲገነባ ያስችላል። ብሎም ጠንካራ ሀገረ መንግስት ብሔረ መንግስት እውን እንዲሆን መሰረት ሆኖ ያገለግላል። የሀገራችን ህገ መንግስት በራስ አስተዳደርና በጋራ አስተዳደር ማዕቀፍ ስር የተደነገጉ መብቶች እና ድንጋጌዎችን መሰረት ያደረገ ህብረ ብሔራዊ ፌዴራሊዝም ስርዓት እንዲገነባ ምቹ መደላደል የፈጠረ ነው። የህብረ ብሔራዊ ፌዴራሊዝም ስርዓቱ መሰረት ማድረግ አንድ ጠንካራ ሀገራዊ ኢኮኖሚና የፖለቲካ ማህበረሰብ መገንባትም በህገ መንግስቱ ከተቀመጡ አበይት ጉዳዮች መካከል ዋነኛው ነው። ራስን በራስ የማስተዳደር ህገ መንግስታዊ ማዕቀፍ ምላሽ ያገኙ የስልጤ ብሔረሰብ ማንነት ጥያቄ ማንነትና የኢትዮጵያ አንድነት ሚዛናቸውን ጠብቀው ጠንካራ ህብረ ፌዴራላዊ ኢትዮጵያን በመገንባቱ ሂደት የራሱን አበርክቶ አድሯል ማለት ይቻላል። የስልጤ ማንነትን ደግሟለሁ የስልጤ ማንነትን ጥያቄ ለመመለስ በተካሄደው የህዝብ ውሳኔ ሂደት በሌሎች ተያያዥ እንቅስቃሴዎች ላይ በወቅቱ የታየው ሰላማዊ የሰለጠነ እንቅስቃሴ በውይይትና በንግግር ችግሮችን የመፍታት ልምድ እንዲጎለብት አስተዋጽኦ አበርክቷል። የስልጤ ማንነት ጥያቄ ምላሽ ካገኘ በኋላ የስልጤ ብሔረሰብ የራሱን ዞንና ሌሎችን መዋቅሮችን ያደራጀበት ሂደት የቀደመውን የህዝቦች የእርስ በርስ ትስስር አብሮነትን ያስቀጠለ ነው። ከአጎራባች ዞኖች፣ ወረዳዎችና ህዝቦች ጋር በወንድማማችነትና በህተማማችነት መንፈስ ጸንቶ የተራመደ ነው። ህዝቡን ማህበራዊ፣ ኢኮኖሚያዊ መሰረት ልማት ጥያቄዎችን ለመመለስ የተገኘው እድል አመራሩ ህብረተሰቡን በአግባቡ ተጠቅሞበታል ማለት ይቻላል። የስልጤ ብሔረሰብ ማንነት ጥያቄ መመለስ ተከትሎ የብሔረሰቡ ማንነት መገለጫ የሆነው ታሪክ ባህል ቋንቋና ሌሎችም ትውፊቶችን የማሳደግ እንቅስቃሴዎች ተጠናክረው ቀጥለዋል በርካታ ለውጦችም ተመዝግበዋል የህብረተሰቡን አቅሞችና የአካባቢውን ጸጋዎች በማስተባበር የኢኮኖሚ በኢኮኖሚ በማህበራዊ ልማት መስኮች በከተማና በገጠር መሰረተ ልማት ግንባታና በሌሎች ጉልህ እንቅስቃሴዎች ተደርገዋል። ማሳያ የሚሆኑ በርካታ ተጨባጭ ውጤቶችም ተመዝግበዋል። በአጭሩ ባለፉት ዓመታት የተጀመሩ የመልካም እንቅስቃሴዎች ተጠላክረው እንዲቀጥሉ የባለሀብቱንና የመላ ህብረተሰቡን ተሳትፎ ከፍ ማድረግ የየደረጃውን አመራር ሕዝባዊ ውግንንትና ህዝባዊ ውግንና ትጋትና ውጤታማነትን ማሳደግ ብልሹ አሰራሮችን ማረም የህብ ተጠቃሚነትን ማሻሻል በቀጣይ ትኩረት ከሚሹ ጉዳዮች መካከል መሆናቸውን በዚሁ አጋጣሚ አበክሬ አሳስባለሁ የተከበራችሁ የበዓል ታዳሚዎች ሀገራችን የጀመረችው የለውጥ ጉዞ ፈጣን ቀጣይና ዘላቂ እንዲሆን ዘላቂ ሰላምን፣ የነቃ ህብረተሰብ ተሳትፎን፣ በመደመር እሳቤ ለመንፈስ የሚመራ አብሮነትን፣ የየአካባቢውን ጸጋ አቅሞች አሳስሮ በአዲስ እይታ አዳዲስ ውጤቶችን ለማስመዝገብ መትጋት ይጠበቃል። ልዩነቶችን ብቻ የሚያቀለቅሉ ነጠላ ትርክቶችን የወለዳቸው ነጠላ ትርክቶች እንደገና ደግሞ አለው። ልዩነቶችን ብቻ የሚያቀለቅሉ ነጠላ ፍላጎት የወለዳቸው ነጠላ ትርክቶችን በመታገል በማረም በጋራ እውነቶችና በጋራ እሴቶች ላይ የተመሰረተ አስተሳሳሪ ሀገራዊ ገዥ ትርክት ለመገንባት ጠንካራ ሀገር ግንባታ በጋራ መትጋት ያሻል። ስለሆነም የስልጤ ማህበረሰብ ይሁኑ ስልጤ ማህበረሰብ ይሁን መላው የኢትዮጵያውያን የለውጡን ሂደት ፈጣን ቀጣይና ዘላቂ እንዲሆን የየበኩላችሁን እንድታበረክቱ አደራ ለማለት እወዳለሁ። ለዘላቂ ሰላም፣ ለዲሞክራሲ እና ለልማት ግንባታ አደናቃፊ የሆኑ ጉዳዮችን በጽናት በመታገል አብሮነትን ለማጽናት ጸጋዎችን በማልማትና አቅሞቻችንን በማቀናጀት ከተረጅነት ወደ ምርታማነት ፈጥነን በመሻገር የምግብ ሉዓላዊነትን ለማረጋገጥ በሂደቱም ራስን በራስ ማስተዳደር ትሩፋቶቻችንን ለማጎልበት በጋራ እንድንተጋ ጥሪዬን አቀርባለሁ። መልካም በዓል። አመሰግናለሁ።